ሰላም ለናንተ ይሁን ውድ ቤተሰባዎች፣ እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁም በሁመራ የተፈጠረው ምንድን ነው? አቶ ጌታቸው ረዳ ትናንት በወልቃይት ተገኝተው በቪዲዮ ላይ ከተናገሩት በተጨማሪ ብዙ ነገር ብለው ነበርም። ከወንድሞቻችን ጋር መኖር የሚያስችለን ስራ መስራት አለብን ሁመራ ላይ አንድ አንጃ አለ፣ እሱን ማቆም አለብን። አማርና ትግራይ አንድ ነው። ወልቃይት ደግሞ ህዝቡ ሁሉ አንድ መሆን አለበት ሲል ተናግሯል። በዚህ ስብሰባ ላይ የተነሱ ጉዳዮችን እናስደምጣቸዋለን። በሌላ በኩል አንድ የግል ድርጅት አነጋጋሪ ድርጊት እንመለከታለን። ሰራተኞቹ ሲውል ሆነብን ያሉት የግል ድርጅት በቅጥር ግቢ ውስጥ ድብደባን ጨምሮም እየፈጸማቸው ያሉት አነጋጋሪ ጉዳዮችን በአንድ የምርመራ ዘጋቤ ይፋ ሆኗል። ይህንም ጉዳይ ሰሙታላችሁ። ጄኔራሉ ከሀገር ሸሽተዋል። ጄኔራል ፊሊጶስ ከሀገር ሸሽተው ከብሏል ተብሏሉ። አሁን ጀኔራሉ የት ነው ያሉት ትሰሙት አላችሁም። በሌላ በኩል የህዝብ ተወካዮች ምክር ቤት በሚያካሂደው መደበኛ ስብሰባው የፓርላማ አባላት ለሚያቀርባቸው ጥያቄዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ ይሰጣሉ ተብሏል። በዚሁ ስታዲያ የፋኖን ጉዳይ ማንሳት እየተከለከለ መሆኑ ብዙዎች እየገለጹ ይገኛሉ። ለምን ትሰሙታላችሁ። ባህር አይሉን እናጠናክራለን ሲል የቀይ ባህር አፋር ዲሞክራሲ ድርጅት አስታወቀም። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና አዛዥ ኮሎኔል ኢብራሂም ሃሮን ለሶስት አባላት ሲሰለጥኑ የነበሩ የሰራዊቱ አባላት መመረቃቸውን ተከትሎ ባወጣው መግለጫ የተመረቁት ሰራዊት ዲስፕሊንና ቁጣኝነትን አድንቀው ይህ ስኬት ጨቋኙን የኤርትራ መንግስት ለመመከት የሚያስችል ነው ብለዋል። ሰሙታላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይድር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን አቶ ጌታቸው ረዳ ትናንት በወልቃየት ተገኝተው በቪዲዮ ላይ ባጋሩት መረጃ ተከታዩን ብለዋል። ከወንድሞቻችን ጋር መኖር የሚያስችለንን ስራ መስራት አለብን። በተፈናቃይ ስም የሚነግዱ ፖለቲከኞች አሉ። የአማራና የትግራይ ህዝብ ለዚህ መድረኮችን ይበልጥ በማጠናከር የነበረውን የህዝቦች አንድነት መመለስ ይገባልም። በማይካድራ የተፈጸመው ግድያ ዙሪያ ወንጀለኞች መጠየቅ አለባቸው አምናለው። ከዚህ የተፈናቀሉ ንጹሃን ወደ ነበሩበት ቦታ መመለስ አለባቸው። የወልቃይት ጠገደ የተወላጆችም በሱዳን ነበሪች ሀገራት ተሰደው ይኖራሉ። ስለዚህ እርስታቸው መመለስ ባቸው እኔ የማምነው የህዝብን ስሜት በማዳመጥ መስራት ካለብን ብዬ ነው። ፖለቲከኞች በሚፈጥሩት ችግር ሳቢያ ህዝብ ወደ ችግር ውስጥ መግባት የለበትም ብሏል። በሁመራም ያለው ችግር ይሄ ነው። ሁለቱም ክልሎች የ አንድ ክልል ህዝቦች ናቸው ተዋልደው ተጋምዶ እየኖሩ ነው። ነገር ግን ፖለቲከኞች በሚሰሩ ችግር መቅረስ የለበትም ያሉ ሲሆንም ኮሎኔል ደመቀ መሆኑ አነሳዳሪው እነዚህን ስራዎች መስራት አለባቸው ሲሉ አቶ ጌታቸው ረዳ ተናግሯልም። አቶ ጌታቸው ረዳው ከዚህ በተጨማሪም የወልቃይትን ጉዳይ የአማሪ ትግራይ የሚለው በቅርቡ ውሳኔ የሚያገኝ ጉዳይ ሆኖ ሳለ ህዝቡ ግን አሁን ላይ መሰቀየት የለበትም ሲሉም ተናግሯልም። በሌላ በኩል ጄኔራል ፊሊጶስ የት ናቸው? ጄኔራል ፊሊጶስ ከኤርትራ እንደወጡ መቅረታቸው ወሬ የተሰማ ነው። በአሜሪካ የማዕቀብ ዝርዝር ውስጥ የሚገኘው የኤርትራው ጦር ዋና አዛዥ ጄኔራል ፊሊጶስ ከኤርትራ ጦር ለሕክምና በሚል ከወጡ ሳምንት እንዳለፋቸው ከቅርብ ምንጮች ሰምቷል። ጄኔራሉ በሕክምና ስለሚወጡ እንጂ ምክንያታቸው ላይ ስለመሆኑ ነው እየተጠቆሙ የሚገኙ የጄኔራሉ ጉዞ ትክክለኛ ምክንያትን በድብቅ ወደ ሱዳን አሊያም ወጥቶ መቅረት ለጊዜው አልተረጋገጠም ሲሉም ትነግሯል። የአስመራው ማስታወቂያ ሚኒስትርም ስለ ጉዳዩ ዝምታን ነው የመረጡትም ምናልባትም ወደ ኢትዮጵያ ኩብሎ ይሆናል በሚል ብዙዎች ስጋት እያደረጉ እንደሚገኙም መረጃዎች አሁንም የጠቆሙ ይገኛሉ። በሌላ መረጃ የአንድ የግል ድርጅት ሰራተኞችን ጉዳይ እንመለከታለን። አንድ ጋዜጠኛ በምርመራ ዘገባ ባልሰራው ጽሁፍም ሰራተኞቹ እየተደበደቡ ያሉበት ሁኔታ ተነስቷል። ነገሩ እንዲህ ነው። አንዳንድ የመንግስት የሚሆን የግል ድርጅቶች ለሰራተኞቻቸው በመመቸትም ሆነ ባለመስማማት ስሜታቸው አልፎ አልፎ ይነሳል። ዛሬ ሚዲያችን የሚዲያ ሰው ድርጅት ጉዳይ ግን እውነት ኢትዮጵያ ውስጥ የሚፈጸም ነው እንደሚያስብል ሰራተኞች ይናገራሉ ሲል ሰው ይናሳል። ሱፐር ደብል ቲ ጄኔራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በሸገር ከተማ አለም ገና ውስጥ ካሉ የግል ድርጅቶች አንዱ ሲሆንም እንደ ቀለምና የውሃ ማጠራቀሚያ በተለምዶ ሮቶ የሚባለው ያሉ ምርቶችን ለገበያ ያቀርባል። ድርጅቱ በሚዲያዎች ላይ ገዘፍ ፈጥሮ ስለማለው ከሰራተኞቹ ጋር አንድ የብሔር ብሔር በዓልን፣ የባንዲራ ቀንን ወይም ሌሎች በዓላት በማረ መልኩ ሲያከብር ይታያል። የሰራተኛው መብት ጥቅም የሚያስከብር ድርጅትም ሁሌም ከትችት አይወጣም። ስለ ሰራተኞቹ የሚያስብና ህግና መመሪያ ተከትሎም የሚሰራ ደግሞ ከራሱ አልፎ ለሀገር መሳ ሲሆናል የሚለውን መልእክት ድርጅቱ ያሳለፈው በቅርቡ የሰራተኞች ቀደም ብሎ ባከበረው በዓል ላይ ነበር። ድርጅቱ ከዚህ አልፎም በሸገር ከተማ በገላን ጉዳ ክፍለ ከተማ ያስገነባውን ዋቶ የጤና ኬላ የዛሬ ዓመት አስመርቆ ነበር። በቅርቡም ለመቄዶኒያ ገንዘብ ሲሰባሰብም ሱፐር ደብል ቲጂናል ትሬዲንግ የ500 ብር ገንዘብ ስጦታ አበርክቶም ነበር። ታዲያ ጉዳዩ ምን ይሆን? እንመልከተውም አቶ ጸጋዬ ደበበ የሱፐር ደብልቲ ጀኔራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ባለቤት ሲሆኑ በርካቶች ግለሰቡ የአወዛጋቢ ፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር እና ዩትብ ቻናል መስራች በመሆናቸውም ያስታውሳችኋል። አቶ ጸጋዬ የድርጅታቸው ስም በሚዲያ የገነን እንዲሆን ነገር ግን የስራ ቦታው ሲዮል እንዲመስል እንዲያደረጉ ሚዲያው ያነጋገራቸው በርካታ ሰራተኞች ይናገራሉ። ባለቤቱ የፈለጉትን ሰው በጸጥታ አካላት በማስወገድ ጀምሮ ድብደባ እንዲፈጸም ማድረግ ይችላሉ። ፖሊሶች ሲጥሩ በደቂቃ መጥተው የተባሉትን አርገው ይሄዳሉ ቢያለ በሚሊሺያዎች ታፍሶ ለወታደርነት ወደ ካምፕ እግዴት ሊገባ ይችላል የሚል አንድ ሰራተኛ ናቸው። ሁሉም ሰራተኞች ለደህንነታቸው ሲባል ስማቸው እንዳይጠቀስ ይጠይቋል። ሱፐር ደብል ቲ ጀነራል ትሬዲንግ አሁን ላይ ከ4050 የሚደርስ ሰራተኞች እንዳሉት የታወቀ ሲሆን፣ በርካታ ሰራተኞቹ ስማቸውን ሳይጠቀስ እንኳን ለሚዲያ ለመናገር ሲቸገሩ ታዘበናል። ከስራ አንድ ደቂቃ ያረፈደ 700 ብር ማስቲካ ያገኘ ከ1000 ብር ይቀጣል። ስራ መልቀቅ እፈልጋሉ ያለ ሊደበደብ ወይ ደግሞ ሊታሰል ይችላል። ሁለት ቀን አንገብጋቢ ጉዳይ እንኳን ገጥሞ ብትቀር ሙሉ በሙሉ ከስራ ትባላል። የሚሉት ሌላኛው ሰራተኛም የሚከትለውን ድብደባና እንግልት በመፍራት ማንም ተመልሶ መብቴ ይከበረ እንደማይል ይናገራሉ። ሰራተኛው አክለውም በመግቢያ ሰዓት ሰዓት 12 ሳኪያ ሲሆን መውጫ ደግሞ ማታ 12 ሳት ሲሆንም መቅረት ማስፈቀድ የሚባል ነገር የለም የሚሉት በርካታ የተቋሙ ሰራተኞችም የድርጅቱ ባለቤት አቶ ጸጋይ በተደጋጋሚ እያንዳንድሽ ብሬን ቀድሽ አጨርሾም ምንም አታመጡም የፈለግኩትን ፈለጋለሁ በሚል ንግግራቸው እንደሚታወቁ ያነሳሉ። ሚዲያችን እንዳረጋገጠው በተለይም ልምድ ያለው ሰራተኞች ለህይወታችሁ እስከሚሰጉ ድረስ ከድርጅቱ መውጣት እንደማይችሉ ማስጠንቀቂያ በተደጋጋሚ ይደርሳችኋልም። እወጣለሁ ያለ ልምድ ያለ ሰራተኛ ካለ ይታሰራል ወይም ይደበደባል። ሲታሰሩ ደግሞ ከአንድ ሚሊዮን ብር ጀምሮ ቁጥር ይጠራና ብር ሰርቋል ወይም ሰርቃለች ይባላል። በውሸት መስክር ትባላለ፣ ሀያ ሺ ብር ይከፈላል። ቢካልክ ደግሞ አልተም ትታሰራል። የሚሉት አሁን ድረስ ከፍተኛ ስጋ ላይ የሚገኙ ሰራተኞች ናቸው። ምንጮቻችን እንደጠቆሙ ግን በዚህ ምክንያት ስራ ለቀው ለገጠር ሄዱ። በኋላም ከዛ ተይዞ የመጡ ይገኛሉም ብሏል። ግለሰቡ ይህን የሚሰራው ደግሞ ከፖሊስ አካላት ጋር በመተባበር ደግሞ የሚገርመው ደግሞ ስንት ስቃይ ተማሪዎች ጥሩ እየመሰላቸው እየገቡ ህይወታቸው እየተበላሻለ በማለት የተናገሩት ሌላኛው ሰራተኛ ከአካል ድብደባ በላይ የአእምሮ ቁስል ስለሚሆን ስድብ፣ በርካቶች ሊሰድቡን ይዋላሉ በማለትም ገልጿል። አለም ገና በሚገኘው ፋብሪካ ውስጥ ሰራተኞች ገብተው የሚደበሩበት ስፍራ እንዳለና ስራ ሲሰሩ ደግሞ ደክማቸው ቆም ያሉ ጭምር ዱላ እንደሚከትላቸው ታውቋል። በዚህ ምክንያትም በአንድ ቀን ውስጥ ሰው ሳይደበደብ በማይውል ቀን እንዳለለም ሰራተኞቹ ጠቁሟል። ምንም ሳታጠፉ ተላላኪዎች ይመደቡና አጥኖት ይባላል። እያንዳንዱ ሰው በወሬ በስንቱ ታሰረ፣ ስንቱ ተደበደበ። ደግሞ በጣም የሚያሳዝነው ውጭ ላይ ሚዲያ ላይ እንደሱ ያለ ጥሩ ሳይመስልም የሚሉት ቅሬታ አቅራቢዎች ሰራተኞቹ ናቸው። በግለሰቡ በተገነባ ሆስፒታል ውስጥ ደግሞ እርዳታ መድኃኒትና ዊልቸር እንደሚገባ የታወቀ ሲሆን መድኃኒቱና ዊልቸሩ ግን በውድ ተመልሶ ተጠቃሚ እንደሚሸጥ ሰምቷል። ማንም ሆስፒታል የለ መድኃኒት እዚህ ላይ ይገኝ ይችላል። የእርዳታውንም በነጻ ሲያስገቡ ግን በእርዳታ ስም ይቸበቸባል። ማለት ይህ በሀገራችን ትልቅ ይሰራ ነው ብሏል። እንደምንሰማው ግን ብዙ ችግሮች አሁንም እንዳሉ ሰምተናል። በሱፐር ደብልቲ ጀነራል ትሬዲንግ በአለም ገና ከተማ ከ1990 ጀምሮ የሙከራ ምርቱን የጀመረ ድርጅት ነው። በዚህ ዙሪያም የባለቤቱን ጸጋ ምላሽ ማግኘት አልተቻለም። ይህ ዘገባ የመሰረ ሚዲያ ነው። በሌላ መረጃ ባህር ኃይሉን እናጠናክራለን ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት አስታወቀ። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና አዛዥ ኮሎኔል ኢብራሂም ሃሩን ለሶስት ወራት ሲሰለጡ የነበረው ሰራዊት አባላትን መመረቃቸውን ተከትሎ ባወጣው መግለጫ የተመረቁት ሰራዊት ፕሪስፕሊን አቁጠኝ እናድንቀው ይህ ስኬት ጨቋኙን የኤርትራ መንግስት ለመከት የሚያስችል ዲሲፕሊን ያለ ወታደራዊ ኃይል ለመገንባት ያለመ ነው ብሏል። ቀይ ባህር አፋር ዲሞክራሲያዊ ድርጅት የቀይ ባህር አፋር ህዝብ መብት ለማስጠበቅ ሙሉ በሙሉ የራስን እድል በራስ የመወሰን አስፈላጊ ከሆነም የመገንጠል መብት ለማድረ ለማረጋገጥና ህብረተሰቡን ከግዳጅ መፈናቀል፣ ብሄር ተኩር ጥቃት ለመከላከል ያለመ ቁርጠኝነት አጠናክሮ እንደሚቀጥል ገልጿል። አዛዡ አክለውም የአምባገነኑ የኢሳያስ አፈወርቅ አገዛዝ የሚያውቀው የጦር ቋንቋ ብቻ ነው፣ ከእስሩ ለመንቀልና የሆኑ አካላት መብት ለማስከበር እያንዳንዱ ግለሰብና ቡድን ቦታውን አግኝቶ የሚበልጸግባት ሀገር ለመገንባት ብቸኛው አማራጭ የትጥቅ ትግል ብቻ ነው ብሏል። የድርጅቱ መሪ ኢብራሂም ሀሩን የቀጣዩ ምዕራፍ ድርጅት ኃይል የባህር አቋም ማዳበር የሚጠይቅ መሆኑን ገልጸው አመራሩ አሁን ባለው የፖለቲካና ወታደራዊ መስፈርት መሰረት የሰለጠንና የታጠቀ ባህር ኃይል ለማቋቋም እየሰራ መሆኑን አረጋግጧል። አቶ ሀሩን አክለውም የኢሳያስ አፈወርቂና የዘረኛው አገዛዝ ተቃጣኝ ኤርትራ ህዝብ ብቻ ሳይሆንም ለጎረቤት ሀገራትና ለዋና ዋና ዓለም አቀፍ ስጋት ፍላጎቶች ስጋት ፈጥሯል ብሏል። በቀይ ባህርና በአፍሪቃ ቀንድ አካባቢ መረጋጋትና ሰላም ዳይኖር ለኢሳያስ መንግስት ዋነኛ እንቅፋት ሆኗል ብለዋል። የኢሳያስ መንግስት ዋነኛ እንቅፋት ሆኗል ብለዋል። ስለዚህ ከኢትዮጵያ ጋም እንገናኛለን ብለዋል ነው በሌላ መረጃ ጠቅላይ ሚኒስትሩ ነገ በፓርላማ ሊቀርቡ ነው የህዝብ ተወካዮች ምክር ቤት በፓርላማ ላይ መካሄዱ ስብሰባ በነገ እለት ጠቅላይ ሚኒስትሩ ገብተው ለአባላቱ ምላሽ እንደሚሰጡ ሰምቷል የፓርላማ አባላቱ እስካለፈው ሰኞ ድረስ ጥያቄዎቻቸውን አስገብተው እንዲያጠናቀቁ የተነገራቸው ባለፈው ሳምንት ነበር ገልጿል ጠቅላይ ሚኒስትሩም በመጪ ማክሰኞ የሚገኙበት መደበኛ ስብሰባ በአመት ውስጥ በፓርላማ በመገኘት ለጥያቄዎቹ ምላሽ የሚሰጡበት ከሶስቱ እውነቶች የመጀመሪያው ነው በ2008 ዓመት የወጣው የህዝብ ተወካዮች ምክር ቤት አሰራርና የአባላት ስነ ምግባር ደንብም ይህ መሆን አለበት የሚል እንዲሆን ሰምተዋልም። ታዲያ ዋናውና ግልጽ ያልሆነው ጉዳይም ፓርላማ አባላቱ ስለ ፋኖ ጥያቄና ታቀርብ መባላቸው ብዙ እያስባለ ይገኛል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።